ሰላም ሰላም በያላችሁበት፣ የኤችዲ አድማጭ ተመልካቾች እንዴት ናችሁ ብለናል። ኤችዲ ስፖርት ሐሙስ ከሰዓት ላይ ከእናንተ ጋር አጭር ቆይታ ሊያደርግ መጥቷል። እንደ ሁል ጊዜውም ይሄ ፕሮግራማችን 25 ሰዓት ደቂቃዎች ነው ከእናንተ ጋር ቆይታ የሚያደርገው። አጠር አጠር ያሉ ግን ትኩረት የሚስቡ ጉዳዮችን ለማንሳት ከባልደረባዬ በአካል ዳንኤል ጋር ጥረት እናደርጋለን። ፕሪሚየር ሊግ ቲሞች እንግዲህ የሚሞከርባቸው ሹትን እንዴት እየተቋቋሙት ነው የሚል መረጃ ወጥቷል፣ እና ይሄ ጉዳይ ስለ ቡድኖች ምን ይነግረናል በሚል አትሌቲክ ላይ የሰፈረ አንድ ዘገባ አይተናል። እሱን ወደ እናንተ እናደርሳለን ዛሬ። ከዛ ውጭ እንግዲህ የፊፋ ሰዎች አሁንም የዓለም ዋንጫን ጉዳይ እጅግ ወደ ማንዛዛቱ ሂደት እየሄዱ እንደሆነ የሚጠቁ መረጃ ወጥቷል። የፊፋን እንግዲህ አንድ መቶኛ ዓመት ክብረ በዓል መነሻ በማድረግ በ2030 የሚካሄደውን የዓለም ዋንጫ ወደ 64 ቡድኖች ተሳትፎ እንዲያደርጉበት ለማድረግ እየተንቀሳቀሱ ነው። እዚህ ሀገር አሜሪካ ላይም እየመከሩ ስለመሆኑ መረጃ ወጥቷል። ማን ተቃወመው ይህንን ጉዳይ ማንስ ደገፈው? ጉዳዩ በምን መልኩ ነው ሊከናወን የሚችለው የሚለውን እናነሳለን። ከካራባኦ ካፕ እንግዲህ ትናንትና ተካሂዶ አልቋል። በሳምንቱ ከዛ በኋላ ደግሞ የወጡ የምድብ ድልድሎች አሉ የምድብ ሳይሆን እንግዲህ የቀጣይ ተጋጣሚ አራተኛ ዙር ተጋጣሚ ዘር ዘሪፋ ሆኗል። እሱንም እንደው አጠራ አድርገን ለእናንተ ለማድረስ እንሞክራለን። በአካልዬ እንዴት ነህ ብያለው። አለን አለን ዴቭ እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን እንግዲህ አይደል በሳምንታችን አንድ ሳምንት አህል ገደማ ሊሆነ ነው። አራት አምስት ቀን ሆነ። ቅዳሜ ነው የተገናኘ ነው። ቅዳሜ ተገናኘን። ግን ፕሮግራሙ ደግሞ በጣም አሪፍ ነበር። ድምጽ አለን ይቅርታ ጠይቂያለሁ። ለሁሉም ይቅርታ ጠይቂያለሁ። ያው የሰኞ ፕሮግራም ላይ ከሆሴን ጋር በነበረው ጊዜ ይቅርታ ጠይቂያለሁ። በጣም አስተጋጭ ነበር። ኦፍኮርስ ሬዲዮም ላይ እንዳለሄደ ሄደ ሰምተናል። ለተፈጠረው ችግር እንግዲህ አንተን ባለህበት ይቅርታ እንጠይቃለን። ከአሁን በኋላ በደንብ እንድናደምጠው ድል የሚሰጥ ይመስላል። ካራባው ትናንት ምን የተለየ ነገር ሰጠን? ድልድሉን ድሉን አየኸው አይደል? እንግዲህ ትናንት የሚጠበቁ ነገሮች ከነበሩት ውስጥ የሲቲ ነገር አንዱ ይነሳል፣ የአርሰናል ጉዳይ ይነሳል። የዜና ጎል ተገናኙ። ከዛ ውጭ ዘጠኝ ተጫዋቾችን አርቴታ ቀይሮ መግባቱ ለተወሰኑት ለማች ፊትነስ እንዲሆን በሚል ድል ስለመስጠቱ የሚጠቀሱ ነገሮች አሉ አይደል? ለዚህም እዛም የሚነሱ ጉዳዮች ነበሩ። ትክክል ዴቭ፣ እንግዲህ በፕሪሚየር ሊጉ የተመለከት ናቸው ተጫዋቾች እዚያው ፕሪሚየር ሊጉም ላይ የነበሩ እና አሁን ወደ አዲስ ክለቦች የሄዱ እንደ አሌክሳንደር ይሳቅ አይነት ተጫዋች ያው ትናንት አይደለም ከትናንት በስቲያ ያነሱ ግብ ያስቆጠረው አሁን ደግሞ ኤዜም ከጎል ጋር ተገናኝቷልና እነዚህ ነገሮች በትልቁ የሚነሱበት እና ምናልባት ለወደፊቱ የሚኖራቸውን የጎል ቁጥር አንድ ብለው የጀመሩበት ሳምንት ነው ብለን ልናነሳው እንችላለን። ስለዚህ አሁን የዜገባ ግብ ስለማስቆጠሩ አርሰናል ስላደረገው ፕሮፐርሊ ስሙን እንኳን ላትጠራው የምትችለውን አይነት ቡድን ገጥሞ ነው ያሸነፈው። በቀጣይ ከነማን ጋር ይገናኛል? አሁን እንግዲህ መልክ ያለው ይመስላል። አሁን የአርሰናል ጨዋታ ጠንከር ሊል ይችላል። ከብራይተን ነው የተገናኘውና እንግዲህ ሌላ ደግሞ አርቴታ ለወጣቶች ወይም ብዙ እድል የማያገኙ ተጫዋቾች የሚሞከሩበት ጨዋታ ይሆናል ተብሎ የሚጠበቅ መርሃ ግብር ቢሆንም ከብራይተን ጋር ተመድቧል። መርዘ ጨዋታ ነው አይደል? የሚያውቁ ሌላ መርዝ። ለአርሰናል ከባድ ብራይተን አይመችም። በጣም ለማን አይመችም አይመችም ወይ? ሁለት ለዜሮ ሶስት ለዜሮም ሊያሸንፍ ይችላል። ከፈለገ አምስት ለዜሮም ሊሸነፍ ይችላል። ያው ኃላፊነት ወስዶ የሚያጠቃ በደንብ በቃ አስደናቂ ዘመናዊ እግር ኳስ ነው። ዘመናዊ እግር ኳስ ብዙ ጊዜ ከማጥቃት ጋር ስለሚገናኝ እንደዛ እንለዋለን። ግን ደግሞ በደንብ ፍሪ ፍሎዊንግ እግር ኳስ የሚያዘወትሩ ናቸው። አሰልጣኙም ሁልዝለር እና እጅግ ጠንቃቃም አሰልጣኝ ናቸው። የተለየ የተለየ ነገር ያላቸው አሰልጣኝ መሆናቸውን በተለያዩ ፕሮግራሞቻችን አንስተን እናውቃለን። ስዋንሲ ሲቲ ከማንቸስተር ሲቲ የሚያደርጉትም ጨዋታ እንግዲህ የሲቲ ደርቢ ልትለው ትችላለህ፣ ይህም ጨዋታ አለ። ስዋንሲ በፕሪሚየር ሊግ ከአይናችን ከራቀ እንግዲህ አመታት እየተቆጠሩ ነው የሚገኙት። አሁን ግን ከፕሪሚየር ሊጉ አስደናቂ ቡድን ማንቸስተር ሲቲ ጋር የሚገናኝበት እድል ተፈጥሯል። ምናልባት የካራባኦ ካፕ ትልቁ ጨዋታ በሴንት ጄምስ ፓርክ ኒውካስልን ከቶተናም የሚያገናኘው ጨዋታ እንደሆነ ምንም ጥርጥር የለውም። ሊቨርፑል ከክሪስታል ፓላስ እንደዚሁም የተደረገ ድልድል ነው። የኬዛን ጉዳይ ነው አይደለ የተመለከት ነው። በተለይም በጣም ሰልፍለስ ተጫዋች መሆኑን ያየንበት ለግብ እንዲቆጠር ያደረገበት የውጎ ኪቲኬ ደግሞ ቢጫ ካርድ እያለበት ማሊያ ወጥኖ እና የረቡዕ ነው አይደለ፣ እሱም የረቡዕ ነው እና ሊቨርፑልን ከክሪስታል ፓላስ እያነሳው ስለሆነ ነው። በጣም በቃ አሰልጣኙ ተናደዋልና ተቀይሮ ምንድን ነው፣ በግማሽ በግማሽ አሰቡ መሰለኝ አለ። ያኛው ከግማሽ በፊት ነው፣ ከአርባ መስ በፊት ይኛው ከግማሽ በኋላ ረጉደኛ ነው። ብቻ አእምሮ አብሮት የነበረ አይመስልም። ዴቭ እና ትክክል። የፓላስ ከሊቨርፑል ይገናኛሉ፣ አንፊልድ ሮድ ለሚደረግ ጨዋታ ነው። ወልቭስ ከቼልሲ ይሄም ሌላ እንግዲህ ለአሰልጣኝ ዞ ማሬስካ ሌላ ፈተና ሊያመጣ የሚችል ጨዋታ እንደሆነ ይጠበቃል። በቪቶር ፔሬራ እየተመራ ነበረ ወልቨስ በደንብ መሻሻል ላይ የሚገኝ ቡድን ስለመሆኑ ስናነሳ ነበረ ባለፉት ጊዜያትም እና አሁንም ወልቨስ ከቼልሲ የሚያደርጉት የሞሊኖ ጨዋታ ሌላ ትኩረትን የሚስብ መርሃ ግብር ልንለው እንችላለን የዋይኮም ከፉልሃም ግሪምስቢ ከብሬንትፎርድ እነዚህ ሌሎች የሚደረጉ ሬክሳም ከካርዲፍ ሌላ የሚገናኙበት ጨዋታ ነውና ይሄን ነው ማለት የሚቻለው ትክክል አርሰናል እንግዲህ እንዳልከው ነው ከዘጠና ሶስት ወዲህ ኢቨን በቬንገር ጊዜም ካራባኦ ካፕ ዋንጫ ለማንሳቱ ይገርም አለ አይደል በጣም ረጅም ነው ወደኋላ ሳይሆን ቁጥሩን አስራዘጠኝ ዘጠና ሶስት ነው ለመጨረሻ ጊዜ ዋንጫ ያነሳው የሚል ነገር እያየው ነው በተለይ ደግሞ የወልስ ረክሳም እና ካርዲፍ ሲቲ እርስ በርሲ ክለቦች መገናኘታቸው እንደጠቀስከው አንድ ነገር ነው። ሷንሲ 2013 ላይ አሸንፈው ነበር፣ እና ከሲቲ የተደለበትም ሁኔታ ራሱ የሚጠቁም ነገር አለው። እና እንዳልከው ግን በዚህ ድልድል ላይ ትልቁ ትኩረት ሳቢው የኒውካስል እና ቶትናም ጉዳይ ነውእና ኒውካስል ደግሞ ያለፈው አሸናፊ ነው አይደል ራሱን የቻለ ከረጅም ጊዜ በኋላ ዋንጫ ያገኘበት አስደናቂ ታሪክ የተመዘገበበት ነገር መሆኑ ስታይ ቀጣይ ነገሮችም የሆነ የሚያጓጓ ነገር እንዳላቸው ታያለህ። እሱን ብለን የዚህ የ ላነሷ የፈለግኩት ከፕሪሚየር ሊግ ጋር የተያዘው አንዱ መረጃ የፕሪሚየር ሊግ ቲሞች የሚሞከርባቸው ሹትን እንዴት ነው እየተቋቋሙ ያሉት የሚል ጉዳይን አትሌቲክ ይዞ ወጣ። እና ይህ ጉዳይ ደግሞ ስለ ቡድኖቹ ምን ይነግረናል? የሚጠቁመን ነገር አለው ወይስ የለም የሚል ነገር ነው ያየሁት እና በእርግጥም አንዳንዱ ትኩረት ሳቢ ነገር አለው። ዩናይትድ ለምሳሌ የዛሬ አስር ቀን በደርቢው በሲቲቶ ስለ ዜሮ ሲሸነፍ አስራ ሶስት ሹቶች ተደርገውበታል እና እነዚህን ሹቶች አንድም ተጫዋች ብሎክ ሊያደርግ ወይም ሊያቆም ራሱን ደርቦ ሊያቆም የሞከረበት አጋጣሚ የለም እና ይሄ የሚነግረን ነገር አለ ነው የሚለው ይሄ ጋዜጠኛ አምና ከዚህ ቁጥር በላቀ ቡድኖች በርካታ ሙከራ ተደርጎባቸው ምኑም ብሎክ ሳያደርግ የወጡበትንም አጋጣሚ ወደኋላ ሄዱ ያስታውሳል። እና ሁለት የሚጠቅሳቸው ጨዋታዎች አሉ። ቸልሲ ከፉላም በተደረገ ጨዋታና ና የወልቭስና የክሪስታል ፓላስን ጨዋታ ያነሳል። ከፍ ያለ ቁጥር ነው ምንም ብሎክ ተከላካዮች ሳይሞክሩ የወጡበትን አጋጣሚ ይጠቅሳል። ግን ዩናይትድን በቀዳሚነት ከበቀደሙ ጋር አስታኳ እንስሶታል እና ብሎክ አድርጎ ኳስ እንዳይቆጠር ማድረግ እንግዲህ የቡድን ስራ አካል እንደሆነ ነው አይደል የሚታምነው። አንዱ የቡድን ስራ አካል ሊሆን እንደሚችል ታምናለ። ነገር ግን ሁሉም አይነት ብሎኮች ደግሞ አንድ አይነት አይደሉም። አንዳንዱ ከውጭ ብሎክ ለማድረግ ጥረት ያደርጋል። አንዳንዱ ግብ ክልል ውስጥ ሲገቡ ጥረት ሊያደርግ ይችላል። የቦታ ሁኔታ ሴንትራል ነው ወይ ወደ ጎን ነው ወይ ብሎክ የሚደረግ ለማድረግ የተሞከረው የሚለው ባህሪው ሊወስነው እንደሚችል ግምት ትወስዳለህ። ነገር ግን ጎል ሊሆኑ የሚችሉ ኳሶችን ራስን ሙሉ ለሙሉ ሰጥቶ ማቆም በተለይ ከሀፍ ቻንስ ብሎክ ይለያል። ያለ ጥርጥር ላይሆን የሚችል ኳስ ላይ ብሎክ አድርገ ራስን ጎርተ ብትወጣ ምን ሆነ ሆኖ ተብሎ ሰውየ ነው እንጂ የሚወቀሰው የመታው ሰውዬ ላይሆን እንደሚችል ግምት ትወስዳለህ። እና አንዳንድ ጊዜ ብሎክ ባህሪም የቡድኖችን ያጨዋት ስታይል እንደሚጠቁም የሚጠቅሱ ነገሮች ስለሚወጡ ይሄንንም ነው እንግዲህ አያይዞ ያነሳው ና ዲአትሌቲክስ በተለይ ከኤክስጂ አንጻር ብሎኮችን ካይተዋል። ይሄ ወደ ጎልነት ሊቀየሩ ይችሉ ይችሉ ነበር ከሚያሰኙ ሙከራዎች እነዚህን ጠቅሷልና አምና ዩናይትድ እንግዲህ ላስት ሲዝን ማለት ነው፣ አስር ነጥብ ሰባት ፐርሰንት ብቻ ነበር ጎል ሊሆኑ ይችሉ የነበሩ ኳሶችን ብሎክ ያደረገው። ስለዚህ ደካማ እንደሆነ ታያለ። ይሄ ደግሞ ካለፉት ዓመታት የተወሰነ እየወረደ ስለመምጣቱ እየወረደ እያነሰ ስለመምጣቱ ማሳያ አድርጎ ይቀርባል እዚህ ዘገባ ላይ እና ሀያ ሀያ አንድ ላይ አስራ ስድስት ነጥብ ስምንት ነበረ የነበረው ይሄ ይሄ ምንድነው ብሎክ ያደረጓቸው ኳሶች በፐርሰንት ሲቀመጥ። ሃያ ሃያ ሁለት ላይ ደግሞ አስራ ሰባት ነጥብ ስምንት ሆነ ጨመረ። ሃያ ሁለት ሃያ ሶስት ላይ ሀያ ነጥብ ስድስት ሆነ ይሄም ጨምረ እንደምታየው። ከዛ ሃያ ሶስት ላይ ሃያ ሶስት ሃያ አራት ላይ ደግሞ አስራ ዘጠኝ ፐርሰንት መሆኑ ታየ። እንግዲህ ዝቅ ብሎ መጣ። ከዛ በኋላ ግን አምና የነበረው ከሁሉም በላይ 17% ሆኖ በጣም ወረደና ምንም የሚሞክርባቸውን ጎል ሊሆኑ የሚችሉ ኳሶችን ብሎክ የማድረግ ባህሪ ሳይላበሱ እንደመጡ ይጠቁማልና። በሊጉ አምና በጣም ደካማ ነበሩ ተብሎ የሚጠቀሱት በዚህ ረገድ ብሬንፎርድ እና ኖቲንግሃም ናቸው። ወደ ምንድነው ጠንካራ የሚባሉትና ወደ ምንድነው ወደ መከላከል ኳሊቲ የቀየሩት ይህንን ብሎክ የማድረግ አፕሮችን እንደ መከላከል ድንቅ ጥንካሬ ቀይረውታል የሚባሉት ብሬንፎርድ እና ኖቲንግሃም ናቸው። በአማካኝ ጎል ሊሆኑ የሚችሉ ኳሶችን ተጋጣሚዎች እንዳይተገብሩ በደንብ አድርገዋል። ይህ በእርግጥ የቡድኖችን ያጫዋት ስታይልም የሚጠቁም ነው ይላል። ያይዘኛው ለምሳሌ ብሬንትፎርድ እንደ ፉቶ ቪዥን መረጃ ሎብሎክ ብሎክ በመጫወት የሚታወቅ ቲም ነው። ስለዚህ ኳሶች ለተጋጣሚ በመስጠት ወደኋላ ፈግፍጎ ጊዜ ያባክናል። ይሄ ቡድን ይህ ሲሆን ደግሞ ቡድኖች እንግዲህ ሹት እንዲያደርጉብህ የመጋበዝ እድል አለው። ለምሳሌ አምና ብሬንትፎን 647 ሹት ተደርጎበታል። የሚበለጠው በሳውዛምተን ብቻ እንደሆነ ነው ይህ ቁጥር የተቀመጠው። ነገር ግን መከላከላቸው ጥቅጥቅ ያለ በመሆኑ ይሄ ሁሉ ሹት ተደርጎባቸው ጎሉን ወይም ደግሞ የጎል እንትኖችን የመሞከር በቃ ብረቱን የመሞከር ወይም ግብ ጠባቂውን የማስጨነቅ ባህሪው በጣም በጣም ደካማ ነው ከቁጥሩ አንጻር የሚል ቁጥር ቀርቦበታል ሻምፒዮኑ ሊቨርፑል በዚህ ረገድ በተቃራኒው ይቀመጣል ይላል ብሎክ በማድረግ አምና በሊጉ ሁለተኛ ነው ጥሩ ብሎክ ያደርጋሉ ሁለተኛው ደካማ ቲም ነው ብሎክ በማድረግ ሁለተኛው ደካማ ቲም ነው ብሎክ ካያረጉ ሲመታባቸው ዝም ብሎ ይሄ ጀርባ የመስጠት ነገር ብዙ አታይም ነው የሚለው። ነገር ግን ደግሞ ከአርሰናል ቀጥሎ የሚመጣ ሁለተኛው ምርጥ የመከላከል ሪከርድ ያለው ቲም እንደሆነ ደግሞ በተቆጠሩበት ጎሎ ያለ አርባ አንድ ጎሎች ብቻ ነው የተቆጠረባቸው። እና ይሄ ደግሞ የመከላከል ኳሊቲያቸውን ይናገራል። ስለዚህ ምን ቢያደርጉ ነው ይሄ ቡድኖች ቡድኖች እነሱ ጋር እንዳይጠጉ ያደረጉ ያሉት ብሎክም በማድረግ የማይለዩበት ምክንያቱ ምንድን ነው በሚለው ላይ ሲመጡ ዋናው ኳሊቲያቸው የሚለው ይሄ ጋዜጠኛ አስቀድመውኑ ቡድኖች ወደ ተከላካይ መስመር እንዳይጠጉና የጎል እድል እንዳይፈጥሩ ጭምር ትልቁን ስራ የሚሰሩት ቀደም ብሎ ነው ነው የሚለው ቀደም ብሎ ወደ ቦክሳቸው ከመጠጋታቸው በፊት በጣጣው እንዲያልቅ እንዲያል የሚሞክሩም ከሆነ የሚሞክሩበት ሂደት ከሞከሩም በኋላ ደግሞ አደጋው በጣም የሚቀንስበት ኤዘር በረኛው በቀላሉ ተንደፋድፎ ሊያደን የሚችልበት እሱ ካላዳ ነው ደግሞ እነሱ ደርሰው ኳሱን የሚያስጥሉበት አሊያም ደግሞ በረኛው ክሊር የሚያድርግበት ሂደት ይፈጠራል፣ ነው የሚለውና፣ ይሄ አፕሮቻቸው ዝቅተኛ ጎል እንዲቆጠርባቸው አድርጓል። ግን ብሎክ በማድረግ ረገድ ሲሰላ ሁለተኛው ደካማ ቡድን ሆኖ ይቀመጣሉ የሚል ነገር ተቀምጧልና አሞሪም ዩናይትድ ከመጣ በኋላ ግን ቡድኑ ላይ የሚደረጉ ሙከራዎች ቁጥር መቀነስ አሳይተዋል ነው የሚሉት። ለምሳሌ ከመምጣቱ በፊት በቴን ሃግ ጊዜ የነበረው ሪከርድን ሲያስቀምጡ ስድስት መቶ ስልሳ ሰባት ሹት ተደርጎባቸዋል። በሊጉ ታሪክ ይሄ ሪከርድ ሆኖም ተመዝግቦ ነበር። ስናነሳ ነበር ደጋግመን ደጋግመን እና ኮቹ አሞሪም ግን በጮት ከኋላ እንቅስቃሴን ለመመስረት መጣራቸውና ሲከላከሉ ቡድኑ አምስት መሆኑ በመጠኑ የሚደረግባቸውን እንግዲህ የሙከራ መጠን ቀንሶላቸዋል የሚል አፕሮች ነው የሚቀመጠው። ነገር ግን እንዳልኩት አስቀድሜ የሚሞከሩ ድሎችን ብሎክ በማድረግ ቡድኑ ግን ደካማ ነው። ቅድምም እንደጠቀስኩት ሲሞከሩ ብሎክ አያደርግም፣ ይሞከርበታል፣ ሲሞከሩ ግን ብሎክ አያደርግም። የሙከራዎች መጠን ግን እንዳልኩት በቡድኑ ቅርጽ መነሻ ስለመቀነሳቸው ያሳያል እና ይህንን ያስቀምጣል። በሚደረጉ ሙከራዎች ቁጥር ብቻ ሳይሆን በሚሞከርበትም ቦታ እንግዲህ ይህ ሁኔታ ይታያል። ችግር ሆኖም የሚቀመጥበት ሂደት አለ። ለምሳሌ ኢንሳይድ ቦክስ ውስጥ ጎል ሊሆኑ ከሚችሉ ከአስር በታች ነው። ብሎክ ያደረጉት ዩናይትዶች ከኢንሳይድ ቦክስ ውስጥ ጎል ሊሆኑ የሚችሉ ሙከራዎችን ያከሽፉበት ፐርሰንት ከአስር በታች ነው። ስለዚህ በዚህም ምን ያህል ደካማ እንደሆኑ ይሄም ቁጥር በሊጉ ዝቅተኛ ሆኖ ስለመመዝገቡ መረጃው ላይ ሰፏል። ለዚህ እንከን አድርገው የሚያስቀምጡት ለምሳሌ ቡድኑ የማጥቃት ሂደት ውስጥ ሲገባ ዊንግ ባክ ተጫዋቾች በጥልቀት እንዲሄዱ ይጋብዛል። ስለዚህ የኋላ ተከላካዮች ስራቸው እንዲበዛ እና የሚሸፍኑትም የቦታ መጠን እንዲጨምር በተለይ ደግሞ በካውንተር ብሬክ አድርገው የሚመጡ ቡድኖች ካሉ ጫናቸው የተከላካዮቹ እንደሚጨምር ይታያል። እና በዚህ መነሻ ተከላካዮች ብዙ ቦታ ስራ ስለሚበዛባቸው ነው ኳስን ብሎክ የማያደርጉት የሚል አንድ መከራከሪያ በአቅረብ ረገድ የሚቀመጥላቸው እንግዲህ ማስተባበያ ሀሳብ አለ። እንግዲህ ከታክቲክ ጋር የሚያያዝ ነው። ስለ ዩናይትድም በተወሰነ መልኩ እንግዲህ በታክቲክ ረገድ በመከላከሉ ረገድ ቡድኖች ሲያጠቁት ምን ያህል ጫና ውስጥ እንደሚገባ የሚጠቁ

ይሄ ፋክት የሚመስለኝ ሊቨርፑል በአንፃሩ እንግዲህ ወደ ፔናልቲ ቲም እንዲጠጋ ያደርግም ብያለው። በርቀት ነው ቡድኖች እንዲሞክሩ እድል የሚሰጠው ብያለው። ከዛ ወዲያው ማፈግፍገው ተከላካዮች ወይም በረኛው ኳስን እንደሚይዙ ነገር ያለው። በተለይ ቫንዳይክ አጥቂዎችን ወደሚመቻቸውና ኳስ በደንብ አስተማማኝ በሆነ ቦታ እንዲሞክሩ እድል አይሰጣቸውም እና በጣም ነው የሚያጨናንቅ። ባይደርስበት እንኳን በሰውነቱ በጣም እንዴት እንደሚያጨናንቅ ይሄም አንድ የመከላከል አፕሮች ዝቅተኛ ቢሆንም ብሎክ በማድረግ ቲሙ ይሄ ድል እንዳይፈጠር በማድረግ የሊቨርፑል የመከላከል አፕሮች እንዴት ጠቃሚ እንደሆነ ይናገራልና ይሄ ደግሞ እንግዲህ ዝቅተኛ ኤክሲጂ እንዲፈጠርባቸው እንዳደረግም በስፋት ያትታል። በአንጻሩ አርሰናልን ይዳስሳል ይሄ ዘገባ ከርቀትም በሚደረጉ ሙከራዎች ላይ አይቆምርም አርሰናል አንድ አሁን እንግዲህ ዩናይትድን በቦክስ ውስጥ ከመጣ በኋላ ብለናል። ሊቨርፑልን ደግሞ ቦክስ ውስጥ ሳይደርስ ነገሮችን ለመጨመር ለመጨረስ ነው ጥረት የሚያደርገው። በቃ ከሞከርክም ከቦክስ ውጭ እንድትሞክር ያደርጋል። ግን ብሎክም ሲያደርግ ብዙ አይታይም። ቢሞከርም አደጋው ቀላል ነው ብለናል። አርሰናልን በተመለከተ ግን ቁማር የሚባል ነገር ቦክስ ውስጥም ከቦክስ ውጭም ነው። ይህንን በማድረግ እየተካኑት ይላልና ከግማሽ በላይ የተሞከሩት የአርሰናል ላይ ከኤክም ነው ከውጭ ነው እነዚህም ደግሞ ስኬታማ ሆነው ውጤታማ ሲሆኑ አይታይም። ስለዚህ በኤክስጂ ረገደም በጣም የተዋጣ ነው፣ ምንም ስኬታማ ነገር እየተደረገበት አይደለም። ቦክስ ውስጥም ከቦክስ ውጭም በሚደረጉ የኳሶች ብሎክ በማድረግ ቀዳሚው ስለመሆኑ እንግዲህ ይህንን ይጠቁማል። ይህ ዘገባ እንደውም ቁጥሮቹ የቅርብ ቁጥሮቹ በሊጉ በተለይ ያምናው ባለፉት ሰባት ዓመታት ያልታየ ነው ፈጽሞ ለየትኛውም ቲም ድል ባለመስጠት ያልታየ ነው ይህ ሪከርድ በሚል ያስቀምጠዋልና አርቴታን ያነሱታል። ለሲቢኤስ በቅርቡ አንድ አስተያየት ሰጥቶ ነበር እና ሲናገር ተጫዋቾች ጎል ላይ ተጫዋቾች ጎል ላይ እንዲሞክሩ እድል መስጠት የለብህም የትኛውም ተጫዋች ነው። ከመሞክራቸው በፊት ይህንን እንዳያሳኩ የሚያደርገውን ስራ ቀድመ መስራት መከወን አለብህ የሚል ነገር አንስቷል። እና ኳሶችን ከውጭ ማቆም አሁንም የአርሰናል አፕሮች ሆኖ ዘንድሮም ቀጥሏል። በዚህ ረገድ በጣም ጠንካራ ሆኖ ተብሏል። ይህ ደግሞ በተከላካዮች ብቻ ሳይሆን በአማካኞቹ በእነ ሜሪኖ አይነት ተጫዋቾችም ነው የሚተገበረው።

ራሳቸውን ወዲያው በቃ ጀርባቸውን ሲሰጡ ያልሆነ ርስ ከወስደው ሁሉ ለአደጋ በሚያጋልጣቸው መልኩ ሁሉ ኳስ ብሎክ ሲያደርጉ ታያለህና፣ ጌሞች ዘመናዊነት ቢላበሱም ሰውነትን እንግዲህ ሳይሰስቱ በመስጠት የመከላከል የእንግሊዞች ኦልድ ስኩል አፕሮች አሁንም ቀጥሏል እንግሊዝ እግር ኳስ ላይ ነው የሚለው ዘገባና፣ በሊግ ደረጃ ቢሆን ፕሪሚየር ሊጉ ከአምስቱ ትልልቅ ሊጎች 18 ሹት ብሎክ በማድረግ ቀዳሚ ነው። በነገርህ ላይ ጣሊያን ይቀጥላል። እንግዲህ ጣሊያን ሞሮ ድረስ መከላከል ላይ በጣም ትልቅ ስትራቴጂ ያላቸው ተብሎ ነው ነው የሚታመነው ግን ከእንግሊዞች ቀጥሎ ነው የሚመጡት ቡንደስሊጋው 169 ነው ይጠጋል ቀጥሎ የሚመጣው ግን በስተመጨረሻ ላሊጋው ነው ከዛ በኋላ የፈረንሳይ ሊግ እንደሚመጣ ነው የሚጠቅሰው ስለዚህ በጥቅሉ አርሰናል በክለብ ቀዳሚ ነው እንዲህ አይነት ነገሮችን በመቋቋም ረገድ ሊቨርፑል በሌላ መንገድ ነው እንግዲህ ይህንን እየተገበረው ያለው ደካማ የብሎኪንግ ታሪክ ነው ያለው ግን ቡድኖች እንዳይጠጉት በማድረግ ይሄ የብሎኪንግን ስራ በቃ አቅልሎት ነው እየተጓዘ ያለው ዩናይትድ መሀል ላይ ይዋል ለነው ሰፋሪ ሆኖ ይታያል። አሞሪም ከቼልሲው ጨዋታ ከበቀደሙ ጨዋታ በፊት ዩናይትድ ቦክስ ውስጥ አግሬሲቭ መሆን አለበት የሚል አስተያየት ሰጥተው ነበር። ይሄ ደግሞ አግሬሽኑ ራሳችንም ተጋጣሚም ቦክስ ላይ ነው አግሬሽን መጨመር ያለብን ብለው ነበረ። ይሄ ደግሞ የታክቲኩን ተጫዋቾች ከመረዳት ሊያመጡት እንደሚችሉ አምናለሁ። ስለዚህ በተወሰነ መልኩ ተጫዋቾች የታክቲክን እየተረዱ ስለሆነ በዚህ ረገድን መሻሻል ይኖራል የሚል አስተያየት ሰጥተው ነበር። ጋዜጠኛው ግን የሚለው በተቃራሪ ነው። በነገርህ ላይ ወደ ተጋጣሚ ጎል ለማስቆጠርም ሆነ የራስ ጎል ላይ እንዳይቆጠር ለመዝጋት የምታደርገው ጥረት በእኔ እምነት ከታክቲክ ይልቅ የአምሮ ጉዳይ ነው ይላል። ተጫዋቾች በቃ ሁኔታዎችን ተረድተው ቅጽበቶችን አንብበው በአእምሮ ዝግጁ ከሆኑ ይህንን ነገር የትኛውም የሜዳ ስፍራ ላይ በተለይም ከቦክስም ውጭ ይሁን ቦክስ ውስጥ በደንብ ይተገብሩታል የሚል ነገር ነው እያነሳ ያለው እና ከታክቲክ ጋር እያያዝም አሁን የዴሊት አይነት ተጫዋቾችን ስታይ ከታክቲክ ይልቅ በአእምሮ የሚሰሩ ነው የሚመስለኝ። እና ሲደረብ ሲወደቅ ሜዳ ላይ ስታዩ የሚጠቁም ይሄንን ነው የሚመስለው። እና እኔ ከታክቲኩ ይልቅ የሚመስለኝ የአእምሮ ጉዳይ ነው በሚል የአሙሪምን ሀሳብ ያጣጣለበትን ሀሳብ አንብቢ ያለው በአካል። እንግዲህ ለየት ለየት ያሉ ጉዳዮች ሀሳቦች አሉት። ያ ለየት ለየት ያሉ ነገሮች አሉ። ያው ካለን ሰዓት አንፃር ወደ ጉዳይ ነው በትልቁ እየተነሳ የሚገኘው እና እንግዲህ ይሄ የፊፋ ጉዳይ በጣም የብዙዎችን ትኩረት እየሳበ ያለ ጉዳይ ይመስላል። አንደኛው የተባለው እንግዲህ ፊፋ ይህንን 2030 ወይም ደግሞ የዓለም ዋንጫ መደረግ ከተጀመረ አንድ መቶኛ ዓመቱን የሚደፍንበት ነው። ስለዚህ ያንን ጊዜ ታሳቢ በማድረግ የተሳታፊን ቁጥር መጠን ወደ 64 የማሳደግ ስራዎችን ከወዲሁ እንዲሰራ ጥያቄ ቀርቧል የሚል ነገር ተነስቷል። የጥያቄው መጀመሪያ የተነሳው ወይም እንደ አጀንዳነት የቀረበው የተባለው ዴፍ ባለፈው መጋቢት ወር ስለመሆኑ ያነሳል። የዩሮጓይ እግር ኳስ ማህበር ፕሬዚዳንት እንግዲህ ኢናሲዮ አሎንሶ ይባላሉ እና ያኔ ነው ሀሳቡን ያቀረቡት። ይሄ የፊፋ የአባላት ካውንስል ላይ ነበረ ሀሳቡን ያቀረቡት እና ዋናው ስብሰባ ላይ ይሄ ነገር ይነገራል የሚለውን ነገር ሲያነሱ ነበር። የፊፋው ቃል አቀባይ ወዲያው ነበረ እንግዲህ ይህንን ሀሳብ አስተጋቡት የሚለው ኮሜቦል ደግሞ የደቡብ አሜሪካ እግር ኳስ ኮንፌዴሬሽን ይህንን ሀሳብ ደግፎ በሚያዝያ ወር በተደረገው የራሳቸው ስብሰባም ላይ እንደ አጀንዳ አድርገው ሲያነሱት ነበር የሚል ነገርን እየተመለከትኩኝ ነው የነበረው። እንግዲህ አሁን ይሄ ጉዳይ በትራምፕ ታወር ኒውዮርክ ላይ ስብሰባ እየተደረገ ነው የሚገኘው እና ዲአትሌቲክ ባለፈው ማክሰኞ ዕለት ነው ይህንን ጉዳይ ያነሳው። ስልሳ አራት ቡድኖች ተሳታፊ እንዲሆኑ የሚያደርገው ስብሰባ ውይይት መደረግ ተጀምሯል፣ እዚህ ጉዳይ ላይ ውይይት መነሳት ጀምሯል የሚል ነገርን አነሱ። እንግዲህ የኮንሜቦል ፕሬዚዳንት አሌሃንድሮ ዶሚኒጌዝ ናቸው በፊፋ ውስጥ በምክትል ፕሬዚዳንትነት ከሚጠቀሱት ከሌሎቹ ሀገራት ጋር ሆኖ እንግዲህ እሳቸውም አሉበትና እጅግ በጣም ጠንካራ የሆነ መሰባሰብ የሚል ነገርን አንስተው ነበር እና ትልቅ ዜናም ሊፈጠር ይችላል ብለዋል። እንደ አጀንዳ ሲባሉ ደግሞ ኤክስፓንሽን ወይም ይሄ የማስፋት የቁጥርን የመጨመር ነገር ነው ብለው እንግዲህ መረጃ አንስተው ነበረ። ስለዚህ አሁን ኮንሜቦል በዚህ መልኩ እንዲመጣ የፈለጉበት ዋነኛው ምክንያት የተባለው ዴቭ፣ አሁን ተሳታፊዎቹ ቁጥራቸው ስድስት ነው። ይሄ ማለት ኦልሞስት ሰባ በመቶዎቹ በውድድሩ ተሳታፊ እንዲሆኑ ያደርጋቸዋል። ይሄ ቁጥር ወደ ስልሳ አራት የሚያደግ ከሆነ እንደተመለከትነው አስር ናቸው የኮንሜ ቦል ተሳታፊ በማጣረው የሚሳተፉትና አስሩም ተሳታፊ እንዲሆንላቸው እድል ይፈጥርልናል ብለው በማሰብ ነው ደቡብ አሜሪካውያን የዩሮጓይ፣ የፓራጓይ፣ የአርሄንቲና እንደዚህ አይነት ሰዎች እያነሱ የሚገኙት ብለው እንግዲህ መረጃዎችን እያነሱ ይገኛሉ እንደውም የአርጀንቲናው ፕሬዚዳንት ሃቪየር ሚሌ በአሜሪካ ከዶናልድ ትራምፕ ጋር ተገናኝተው ነበር እና የአርጀንቲናው ከፍተኛ የኢኮኖሚ ክራይስስ የሚገኝ ያለው ኢንፍሌሽኑ በጣም ከፍተኛ ደረጃ ላይ የደረሰበት ሀገር እንደሆነ ይታወቃል እና እሳቸው እንደውም ከትራምፕ ጋር እዚህ ጉዳይ ላይ መምከርን የመረጡት ብሎ እንግዲህ የአርጀንቲና ኤፍ ኤ ጥያቄ እያቀረበ ይገኛልና በደንብ ይህንን ሀሳብ መደገፍ ነበረባቸው ብለው እንደውም የእግር ኳስ ጸር ናቸው ጭምር እያሏቸው ነው የሚገኙት። ከጂያኒ ኢንፋንቲኖ እና እንደዚሁም ደግሞ ከዋና ጸሐፊው ማቲያስ ግራምሶር ጋር ሆኖ እንግዲህ ተነጋግረዋል የሚል ነገር አለና ፊፋ ሁሉንም ሀሳብ ለመቀበል ዝግጁ ነን፣ ምንም የሚከለከል አይዲያ የለም፣ ሁሉም ነገር ይነሳል የሚል ነገርን በፊፋ ኮንግረስ ላይ በግንቦት ወር ተናግረው ነበረ ዋና ጸሐፊውና አሁን የዛ ቅጥያ ነው ንግግር እያደረጉበት የሚገኙት የሚል ነገርን እያነሳ ይገኛል። እንግዲህ 19 1982 ላይ ነበር እንደ አውሮፓን አቆጣጠር ከ16 1 ቡድኖች ወደ 24 ያደገው ከዛ ደግሞ 1998 ላይ 32 ሀገራት ሆኑ። ከ2022 ሁለት ሺህ ሀያ ሁለት ድረስ ወይም ሁለት ሺህ ሀያ ሁለት ላይ ሰላሳ ሁለት ሆኑ ከዛ 2026 48 ይሆናሉ ከዛ ደግሞ 64 የሚለው ነገር ለማምጣት ነው እየተባለ የሚገኘው አሁን በቀጣይ 104 ጨዋታዎች ይደረጋሉ በ2026 ውድድር ይህም አዲስ ሪከርድ ይሆናል የሚል ነገርን እያነሱ ይገኛሉ 64 የሚሆኑ ከሆነ ደግሞ እንግዲህ የፊፋ ከአባል ሀገራቱ ቁጥር ከፍ ያለውን ወደ 50 በመቶ ተሳታፊ እንዲሆኑ ይፈልጋል የሚል ነገርን እንደ መረጃ እያነሱ ይገኛሉ እንግዲህ ሞሮኮ ስፔንና ፖርቱጋል ናቸው በዋነኝነት ይሄንን ውድድር በ2030 ያዘጋጃሉ የተባለው። እነ ዩሮጓይ ፓራጓይና አርጀንቲና ደግሞ የዩሮጓይ መጀመሪያው ሻምፒዮን እንደሆነ ይታወቃል፣ አዘጋጅም ነው። አርጀንቲናም በፍጻሜ የነበረ ቡድን ነው እና እነሱ ደግሞ የምድብ ጨዋታዎችን በእነዚህ ሶስት ሀገራት እንዲደረጉ ይፈለጋል ወይም በዛ ይደረጋሉ ተብሏል። ስለዚህ ቁጥር ለመጨመር ነው የሚል ነገርን እያነሱ ተመልክቻለሁ ኮንሜቦል ሁሉም እንዲሳተፉለት ይፈልጋል የሚል ነገር እየተመለከትኩኝ ነበረ ፊፋ እንግዲህ 211 አባል ሀገራት አሉት 50 እና ከዛ በመቶ በላይ ተሳታፊ እንዲሆኑ ይፈልጋል እና አሌክሳንደር ቼፌሪን የአውሮፓ እግር ኳስ ፌዴሬሽን የአውሮፓ እግር ኳስ ማህበር ፕሬዚዳንት እሳቸው ግን ተቃውመውታል ባለፈው ሚያዚያ ወር ላይ ይሄንን ሐሳባቸውን አንስተዋል። አሁንም አምስት ወራት ቢያልፉም የተለየ ሐሳብ ይኖራል ተብሎ አይጠበቅም ተብሏል። በኮንካካፍ በኩልም እንደዚሁ በተመሳሳይ ቪክቶር ሞንታግሊያኒ ይሄንን ሐሳብ ይደግፋሉ። ዋና ያሉ ያሉት አውሮፓውያኑ የሜዳ ላይ ፉክክርን እያነሱ ነው የሚገኙት። እዛ ላይ ደግሞ እንግዲህ ፉክክር አይኖርም። ፉክክር አልባ ከሆነ ደግሞ ከቲቪ የሚገኝ ገንዘብ ይቀንሳል የሚል ነገርን ያነሳሉ። ዴቭ አሁን አንድ መቶ በአርባ ስምንት ሀገራት ከሆኑ ሰባ ሁለት የምድብ ጨዋታዎች ይደረጋሉ። ይህ ማለት ከጨዋታው ስልሳ ዘጠኝ ነጥብ ሁለት ፐርሰንት ምድብ ላይ ይደረጋል። በዛ ደግሞ ከገንዘብ አንጻር ዝቅተኛ ይሆናል የሚል ነገር አለ። መቶ ሀያ ስምንት ከሆነ ስልሳ አራት ከሆነ ደግሞ መቶ ሀያ ስምንት ይሆናል። ያ ማለት ደግሞ ዘጠና ስድስት ጨዋታ ይሆናል ነው ሰባ አምስት በመቶዎቹ ምድብ ላይ ይሆናሉ። ስለዚህ ከገቢ አንፃር ብዙ ችግር ሊፈጥርብን ይችላል የሚል ነገር ተነስቷልና እንዴት ይሆናል እንግዲህ አሰራሩ? አውሮፓያኖቹ እንዳልከው ደስተኞች አይደሉም። የማይሆኑበትም ምክንያት አንዱ ከውስጥ ከውስጥ ሊግ በተለይ ከትልልቅ ሊጎች ጋር በተያዘ የሚፈጥረውም ጫና ቀላል ይሆናል ተብሎ አይደለም የሚታሰበውና እና የሚወስድብህም ጊዜ ይህንን ጨዋታ ለማድረግ ረጅም እንደሚሆን ግምት ትወስዳለህ። ከዛ ውጪ ታስታውሳለ፣ እርስ በርስም ከፊፋ ጋር ሰጥ አገባ ውስጥ የገቡት በዚህ በዓለም ፊፋ ክለቦች ውድድር በሚል በመሰረተውም አለመግባባቶች እንደነበሩ ታያለህ። እነሱን ጨምሮ ደግሞ አሁን እንግዲህ ፓወር ለማሳየት የሚደረግ ሩጫ ይመስላል። ፊፋ አሁንም እኔ የእግር ኳሱ ቁንጮ ነኝ ይላል። ቁንጮነቱን በአገሮች ላይ ለማሳየት መጣሩ እንደተጠበቀ ሆኖ አሁን ጉዳዩን ገፍቶ ገፍቶ ደግሞ የዓለም የፊፋ ክለቦች ጉዳይ ብሎት ደግሞ በሌላም መልኩ መጥቷል እና እርስ በርስ የሚደረግ የፓወር የፓወር ሰጥ አገባ እንደሆነ ከግምት ውስጥ አስገባለ። ግን ነገሮች በብዙ ቁጥር የመንዛዛት ነገር እንደሚኖርም ደግሞ ግምት ውስጥ መግባት የሚገባው ይመስለኛል። በጣም እንትን ያለ ነው የሚሆነው እና እንግሊዞቹ ዩኤፋም ከገንዘብ አንጻር ነው ሁሉም እና ያን ነገር ነው እያነሱ የሚገኙት። ከፉክክርም ከቲቪም ደግሞ የሚገኘው ገንዘብ እጅግ ዝቅተኛ ይሆናል የሚል ሀሳብ ይመስላል። እና ብቃ እንግዲህ ክቡራትና ክቡራን የችዲ ስፖርቶች ነበረን። እንመለሳለን ቅዳሜ ስንመጣ በወሳኝ ወሳኝ ጨዋታዎች እንደተለመደው ደግሞ ዝርዝር ጉዳዮችን ይዘን በመቅረብ ግምቶች በማስቀመጥ የምንገናኝ ነው የሚሆነው። በአካል አመሰገንኩ። አንተን አርባይት ተመልካቾችን አመሰገንኩ። መልካም ጊዜ ብያለው። ሰላም ሁንዴ። መልካም ጊዜ ለአንተ።